ሰላም ጤና ይስጥል እንዴት ናችሁ? የአሬክስ መስ ከፍተኛ ጥራት ያለው የወንድ የዘር ፍሬ ያላቸው ወንዶች ዝቅተኛ ጥራት ያለው የወንድ የዘር ፍሬ ካላቸው ወንዶች ይልቅ ወደ ሶስት ዓመት የሚጠጋም የመቆየት እድል ነበራቸው ተባለ። በቅርቡ የተደረገ ጥናት እንደሚያሳየው ከፍተኛ ጥራት ያለው የወንድ የዘር ፍሬ ያላቸው ወንዶች ጥራት የሌለው የወንድ የዘር ፍሬ ካላቸው ከሶስት ዓመት ሊበልጥ ይችላል አሉ ተመራማሪዎች። ተመራማሪዎች እንደሚናገሩት የወንድ የዘር ፍሬ ጥራት ለአጠቃላይ አጠቃላይ የጤና ጠቋሚ ሆኖ ሊያገለግል ይችላል። ይህም ከስር ያሉ በሽታዎችን ወይም የጤና ሁኔታዎችን ሊያመላክት እንደሚችል ተናገሩ። ወደ 80 ሺህ የሚጠጉ ወንዶች ያሳተፈ መጠነ ሰፊ ጥናት የወንድ የዘር ፍሬ ጥራትን እና ረጅም ዕድሜ ለመካከል ጠንካራ ግንኙነት እንዳለም አሳይቷል። በዴንማርክ በሚገኘው የኮፕሃንግ ዩኒቨርሲቲ ሆስፒታል ዋና ተመራማሪ ላይርክ ፕሬንስኮርን እንደተናገሩት ግኝቶቹ እንደ ትምህርት ደረጃ እና ቀደም ሲል የነበሩ ጤና ሁኔታዎችን ከመሳሰሉ ጉዳዮች በኋላም ወጥነት ያለው ሆኖ ቆይቷል ብለዋል። በአጠቃላይ ከመቶ 20 ሚሊዮን በላይ የሚንቀሳቀስ የወንድ የዘር ፍሬ ያላቸው ወንዶች አማካኝ የህይወት ዘመናቸው 80.3 ዓመት ሊሆን ሲሆን ከአምስት ሚሊዮን በታች ተንቀሳቃሽ ስፐርም ላላቸው ወንዶች ደግሞ 77.6 ዓመት ነው ተባለ በሰው ልጅ መራባት ላይ የታተመው ውጤቶቹ የዘር ጥራት ለበሽታና ለሞት የሚዳርግ አስተማማኝ አለማካት ሊሆን አመላካች ሊሆን እንደ ይችላል የሚለውን ሐሳብ ይደግፋሉ የወንድ መሃንነት ለሰፊ የጤና ጉዳዮች እንደ ቅድመ ማስጠንቀቂያ ምልክት ሊሆን እንደሚችል ባለሙያዎች አጽንተው ሰጥተው በሚኒሶታ ዩኒቨርሲቲ በኦሮሎጂ ባለሙያ የሆኑት ዶክተር ጆሹዋ ቦዲ ደካማ የወንድ ዘር ጥራትን ከከሰል ማዕድን ማውጫ ውስጥ ከሚገኘው ካናሪ ጋር በማነጻጸር እንደ ስኳር በሽታ፣ የዘረመል መታወክ፣ ካንሰር እና በግብረ ስጋ ግንኙነት የሚተላለፉ ኢንፌክሽኖች አሉ ችግሮችን ሊያመላክት ይችላል ብለዋል። ምንም እንኳን ጠንካራ ማህበሮ ቢኖርም አንዳንድ ተመራማሪዎች ግኝቶችን በመተረጎም ረገድ ጥንቃቄ ያሳስባል። የዋሽንግተን ዩኒቨርሲቲ ባልደረባ የሆኑት ዶክተር ጆን አሞሪ የወንድ ዘር ትንተና ምንም እንኳን ጠንካራ ማህበሮ ቢኖረውም አንዳንድ ተመራማሪዎች ግኝቶች በመተ እርጎም ረገድ ጥንቃቄ ያሳስባሉ። የዋሽንግተን ዩኒቨርሲቲ ባልደረባ የሆኑት ዶክተር ጆን አሞሪ የወንድ ዘር ትንተና እንደ ደም ግፊት፣ ኮሌስትሮል እና የደም ስኳር መጠን ያሉ ባህላዊ የጥነ ጠቋሚዎች መተካት እንደሌለበት አስጠንቅቀዋል። የስፐርምን ጥራት ተጨማሪ ግንዛቤዎችን ሊሰጥ ቢችልም ራሱን የቻለ ምርመራ መሳሪያ አይደለም ብለዋል። የአኗኗር ዘይቤ ምርጫዎች የወንድ የዘር ፍሬን ጥራት ላይ ተጽዕኖ እንደሚያሳድሩ ባለሙያዎች ይጠቁማሉ። በፍሪ ራዲካልስ እና አንቲ ኦክሲዳንስ አለመመጣጠን ምክንያት የሚፈጠረው ከፍተኛ ኦክሲዳቲቭ ጭንቀት ለወንድ የዘር ጤና መጓደል አስተዋጽኦ ያደርጋል ብለዋል። ኦክሲዳቲቭ ውጥረትን ለመቀነስ እና የመራባትን እድገት ለማሻሻል ዶክተሮች ከተንባሆ መቆጠብ፣ አልኮልን መገደብ፣ ጤናማ አመጋገብ መጠበቅ፣ የአካል ብቃት እንቅስቃሴና በቂ እንቅልፍ እንዲወስዱ ይመክራሉ። ለአጠቃላይ የጤና ምዘና መደበኛ የወንድ የዘር ትንተና የማይመከር ቢሆንም ተመራማሪዎች የወልድ መዘናዎቹ የጤና ስጋቶች ለመለየት እና ለመቅረፍ እንደ መጀመሪያ እድል ሆኖ ሁሌም እንደዚህ አይነት አዳዲስ መረጃዎች አዳዲስ የጥናት ግኝቶች ሲኖሩ ወደ እናንተ እንዲቀርቡ ሰብስክራይብ ላይክ ሼር በማድረግ የቤተሰብ አባል ዜና እስክንገናኝ መልካም ጊዜ ቻው